ቤተሰብ ሙስሊም ናቸው ሙሉ ቤተሰብ ወደ እግዚአብሔር መንግስት መጥተዋል ሙስሊም ነበሩ ግን ሙስሊም ነበሩ ሙሉ ክርስትና ወንጌል ኑ ውረሱ የእግዚአብሔር መንግስት ላይ ዘለዓለም የሚባል ህይወት አለ ዘለዓለም የሚባል ደስታ አለ ኑ ውረሱ ሲባል ሰው መናደር የለበት ፍርድ ቤት አሁን ጠርቶ የሆነ እርስት ውረስ ቢልህ ድንጋይ ታነሳለን እና እንደዛ እንደማለት ነው እና በነገራችን ላይ አሁንም ወንጌልን የምትሰሙ ወገኖች የምንሰብከው ወንጌል የምናስተምረው ነገር የሃይማኖት ብሽሽቅ አይደለም። እግዚአብሔር አባት ሆኖ መንግስቱን ሊያወርሰን ክብሩን ሊያወርሰን የዘላለምን ህይወት ሊያወርሰን የዘላለምን ደስታ ሊያወርሰን ስለፈለገ እሱን ደግሞ ንገሩ ላልሰሙ ስለተባልን ነው ኑና ውረሱ የምንላችሁ። ሰው ውረሱ ሲባል መናደድ የለበትም እና በዚህ እያመሰገናችሁ የተዘጋጀላችሁን ውርስ በክርስቶስ ኢየሱስ በማመን በክርስቶስ ኢየሱስ ማመን ማለት ልክ እግዚአብሔር የነገራችሁን የውርስ ስርዓት በኢየሱስ ክርስቶስ ስም ብላችሁ ፈርማችሁ ህጋዊ እንደማድረግ ነው። ልክ በኢየሱስ ስታምኑ ፊርማን ፈርማችሁ ህጋዊ ሰነድ እንደመያዝ ነው እና ህጋዊ ሰነድ ካልያዛችሁ ደግሞ መግባት አትችሉም። ህጋዊው ሰነድ የመውረሻው ኢየሱስ ክርስቶስን ማመን ነው። እሱን ያዙና ውረሱ። ያዘጋጀላችሁን ክብር ተቀዳጁ። ጸጋ ይብዛላችሁ። እንዴት ናችሁ? እንኳን ደህና መጣችሁ ፕሮፌት፣ እንዲሁም ዘማሪት ጸጋ ይብዛላችሁ። ደስ ብሎኛል፣ የግሎሪ ዞን እንግዳ ስለሆናችሁ እኛም ደስ ብሎናል። ጌታ ይመስገን። እስኪ ለአድማጭ ተመልካቾቻችን እንግዲህ ራሳችሁን በማስተዋወቅ ብትጀምሩ። ነቢይ ዳዊት አብዱ አሊ እባላለሁ። ለምንድን ነው ዳውድ ብለህ ያልጀመርከው? በዚያን ጊዜ እኔ ወደ ጌታ በመጣሁበት ጊዜ ዛሬ በ20 በ1997 አካባቢ ነው ወደ ጌታ የመጣሁት። አስቀየርክ። ከዛ የጀምሮ ያው በጣም አደገኛ ሰልፍ ውስጥ እና በብዙ መከራ ውስጥ በማለፍበት ጊዜ አስቀየርኩ። ዳውድ ነበር የመጀመሪያው። መሐመድ ነበር። መሐመድ ነው ዳዊት ያልከው። ከዚያ ነው ወደ ዳዊት የመጣሁት። ከመሐመድ ወደ ዳዊት፣ ዳዊት መሀል ላይ ትንሽ የተወሰኑ ስሞች ቢገቡ አይሻልም ነበረ? በጣም ረጅም ርቀት ነው ያለ፣ ረጅም ርቀት ነው ያለ። ወደ በኋላ እናወራለን። እሺ፣ ድንገት ስትጠራ ጊዜ ያባት ስም ምናምን ነገር እንደዚህ አይደለም ኤክስፔክት ያደረኩት ለዛ ነው። እንደገና አስተዋውቀንና በቀድሞ ስሜ ብለህ ከዛ በኋላ እንደገና በአሁናዊ ስሜ። በቀድሞ ስሜ መሐመድ አብዱ አሊ ነበር የሚባለው እና በአሁኑ፣ አይ ቲንክ ሁለት ሶስት ፓስፖርት ሁሉ አስቀየር ያለው ወደ በ1997 አካባቢ ጌታን እንደተቀበልኩኝ። ባሌ ነው ጌታን የተቀበልኩት። ባሌ ኪነር እና ጠበል የሚባል ቦታ ነው የተጠመኩት ሙሉ ወንጌል እና ከዚያ በኋላ ስሜ ወረዴ አስቀየርኩ ማለት ነው ከዛ በኋላ በተለያየ ሀገሮች ጌታን እያገለገልን አሁን ከዛሬ አምስት ዓመት በኋላ በእግዚአብሔር ሰላም መኖር አለም አቀፍ ቤተክርስቲያን የሚል ቸርች እዚህ የሀያት አካባቢ አዲስ አበባ ፕላንት አርጌ እንቀሳቀሳለሁ ማለት ነው። እሺ፣ አንቺ ደግሞ ተራውኑ ሰጂና እኔ ቤተለየ ሙሉ ጌታ ነው የሚባለው፣ ጎንደር ነው። ጎንደር ሙሉ ወንጌል ነው። እናቴም አባቴም በጌታ ናቸው እና በጌታ ቤት ያደጉ ጎንደር ሙሉ ወንጌል ማለት ጎንደር ሙሉ ወንጌል አሁን ነው ከሁለት የተከፈለው፣ እንጂ ዩኒቨርሲቲው ጋር ያለው ምንድን ነበር፣ ታችኛው ሙሉ ወንጌል ይባላል፣ ላይኛው ሙሉ ወንጌል ነው። ስለዚህ ባልና ሚስቶች አንዱ ከጊኒር እሷ ከጎንደር፣ እኔ የተገናኛችሁት እንኳን ደህና መጣችሁ። ለማንኛውም በነገር እንዳልይዛችሁ እንዳሊዛችሁ በሰላምታ ይሻለኛል። አንቺ በዝማሬ ነው የምታገለግዩ? እኔ ያው በዝማሬ ያገለግላለሁ፣ አብረን እናገለግላለን በቸርቻችን ውስጥ እና በፊትም ኳየር በመሆን ነው። የራሴ መዝሙሮች አሉኝ፣ ያው ብዙ እንትን ባይልም ባይሰማም የራሴ መዝሙሮች አሉኝ። ያው ቸርች ላይ ያገለግላለሁ። ኦኬ፣ እኛ ቸርች ላይ አትስ ጉድ። ስለዚህ የመጀመሪያዋ ሜምበር የቸርቻችሁ አንቺ ነሽ። በዝማሬ በዝማሬ በዝማሬ ብቻ ሳይሆን በምዕመንነትም ደረጃ እኮ ማንም ከመምጣቱ በፊት እሷን ች የተገኘች ከዛ በኋላ ልጆች ልጆች አሉ። ወንድ ልጅ አለ። ስለዚህ ቸርቹ ተጀምሮ ነው የተገለጠው። ቤት ውስጥ ነው የጀመርነው። መጀመሪያ ሮብረው ነበር ፕሮግራም የምናደርገው ቤት ውስጥ መባብ አይሰጡም ልጆቹ ሁለቱ የቸርች መመናን እነሱ ሆነው ጭምር እኔ የጀመሩት ከዛ በኋላ ሌላ መመን የጨመርላቸው አስገድ ዛ ከጸሎት ነው። ወደ አገልግሎት ወደ ሰፊ ስፍራ የተሻገራች፣ እኔ የምለው በጣም የሚገርም ነገር ነው። ራ የማነ በነገራችን ላይ ፕሮፌት ዴቭን ረጅም ጊዜ ነው የማውቀው። እና በነዚህ አገልግሎት በሀገር ውስጥም ከሀገር ውጭም አገልግሎት ላይ ተገናኝተናል። እንደዚሁም ደግሞ በጣም በቅንነት በብዙ ደስታ የእግዚአብሔርን ሰዎች የሚወድ እግዚአብሔርን መንግስት የሚወድ በጣም በብዙ ሰዎች ዘንድ የተወደደ የእግዚአብሔር ሰው መሆኑን አውቃለሁኝ። እና ዛሬ ወደኋላ ተመልሼ እንግዲህ ከአስተዳደግ ከጌታን ከማወቅ ጋር እንደገና ሃይማኖት የለወጥክ አይመስለኝም ነበር። ብዙ ሰው እንደዛ ነው የሚመኝ። ብዙ ሰው እንደዛ ነው። ውልደት ጊኒር ነው፣ እዛው ነው። እንዳውም ከመልካኦዳ የሚባል ከባሌም ወደ ውስጥ ገብተው መልካኦዳ። ይህን አሁን የአካባቢ ላይ ሰው የሚኖርበትም አይመስለኝም። እኛ የተወለድኩበት ጥቂት ሰዎች ከዛ ለቀው ሌላ ቦታ ወደ ከተማ ነው። እና እኛ እዛ የተወለድኩትኝ እና ቦታውን ካደኩም በኋላ ይቼ አይቸዋለሁ ማለት ነው። እና እዛን የተወለድኩትኝ መልካ ኦዳ የሚባል ቦታ እና ከወሎ ነው ፋሚሊ ወደ ሰፈራ በዛ የሄዱት ከወሎ ቀጥታ መልካ ኦዳ። እኔ አሁን እነሱን ሀገሮች አሁን አቃቸዋለሁ። አሁን ወሎንም አቃለሁኝ። ወሎ ብዙ ከተሞች ላይ ገጠሮች ሄጅ አገልግያለሁ። በወዲህ በኩል ደግሞ የጊንርን ከዛ ባሌ፣ አሳሳ ምናምን እነሱ ወደ ላይ ናቸው፣ እነሱ ወደዚህ አካባቢ ናቸው ያለ እነሱንም አውቃቸዋለሁኝ። ብዙ ተጓዥ ነበርኩኝ፣ በፊት ክሩሴዶችን በማድረግበት ጊዜ በኢትዮጵያ ዙሪያ ገጠሮች ላይ እና ከዛ ወደዛ ሰፈራ ተኬዶ ተኑሯል ማለት ነው፣ ተኑሯል አይገርምም? በጣም የሚገርም ነው። ማህበረሰባችን የነበረበትን እኮ የፍቅር፣ የመቀበል፣ የአብሮነት፣ የኑሮ ዘውጉ መተሳሰብ እሱን እኮ ነው ያስገርመኝና ከዛ ወደዛ ያልኩት ለዛ ነው። ምክንያቱም ከዛ ከወሎ ሲመጡ ጊኒር ላይ እዚህ ተቀብለዋቸው፣ መልካኦዳ ላይ መቀመጣቸው፣ ወደ ወለጋ በጣም ብዙ ቦታዎች ላይ ነው ማቀው እውነት ነው። እግዚአብሔር በብዙ በረከት ያስበን፣ በብዙ ሰላም ያስበን እ እዛ ተወለድ ቤተሰብ እዛው እዛ ተወለድን፣ እዛ አደግን። በቅርቡ አይ ቲንክ በኢህአሊግ ሊገባ አካባቢ ወደ ወሎ መጡ ፋሚሊ እና እንዳሁም እዛውንም ግማሽ ርስታለን የእኛ ቤተሰብ ምናምን እዛው ናቸው ከዛኛ እኛ እዚህ መተን ደሴ ወሎ ውስጥ እንትናለን ማለት ነው እና ጌታን የተቀበልኩት እኔ እዛ ነው። ሙሉ ወንጌል ጊኒር ሙሉ ወንጌል ነው። ጋሽ ምትኩ፣ ጋሽ ፓስተር ለገሰ፣ ፓስተር ምትኩ እኛ እንዳውም በጣም ስለምንቀርባቸው ጋሽ እንላቸዋለን። በጣም የተወደደ እዛ ነው አገልግሎትም ብዙ ታወቃለሁ። እዛ በስር በብዙ አይነት ቻለንጅ ውስጥ በወንጌል አለት ያለው እዛ አካባቢ ያለ ማህበረሰብ ያገኛል ታሰበክ በወንጌል ወንጌል ስንሰብክ በዛን ጊዜ በጣም ሀርድ ነበረ እና ጠንካራ ነበረ። ብዙ ቻለንጆችም በወንጌል ተቀብ ያለውም አሳልፍ ያለውም እና ጌታ ረድቶኝ ዛሬ ላይ አለው ማለት ነው። የሚገርም የእኔ እኔ በእነሱ አይነት መንገድ ወደዛ አካባቢ ላይ ያው ጠንካራ ነው አውቃለሁኝ። አሳሳ የሚባል አሳሳ አውቃታለሁ ቦታ እዛ ለአገልግሎት ሄደን በጣም ብዙ ሰዎች ከአጋንንት ስርዓት ይፈቱ ነበር እና እኛ ከኦርቶዶክስ ቤተክርስቲያን እንደወጣን አካባቢ ነበር እና ኮንፈረንስ እያደረግን በጣም ብዙ ወንዶች፣ ሴቶች ከአጋንንት ስርዓት እየተፈቱ ይጮኋሉ። ተነጋገሩና ሙስሊሙም ከመስጊድ የኦርቶዶክስ ቤተክርስቲያንም ከቤተክርስቲያን አንድ ላይ ወጡና በጋሪ ድንጋይ አንድ ላይ አድርገው ሁለቱም የተወሰነ ሰዓት ላይ አላሁ አክበር ይላሉ፣ ሁለቱም አንድ ላይ። ከዛ በኋላ የተወሰነ ሰዓት ላይ ደግሞ አንድም መካም በጉልበታችን ብለው ድንጋዩን ይዘው መጥተው እንዳንድ ርቤ ያወረዱብን። ዘማሪ ፀሐይ የስምንት ወር አካባቢ እርጉዝ ነበረች፣ ፀሐይ ዘለቀ በቃ እሷን ለመሸፈን ስንጣጣር አንድ ጓደኛችን እንደውም በእሷ በኩል አለፈ። እርጉዝ ነች፣ እርጉዝ ነች፣ እርጉዝ ነች፣ ነፍሰ ጡር ነች እያለ በእሷ በኩል እንደውም ተከልሎ አለፈ። እና አይረሳኝም። ያው እዛ አካባቢ ያው ቻሌንጆች አሉ። በወንጌል ያለ ቻሌንጅ አለ ግን፣ ለወንጌል ስለሆነ እነሱም ደግሞ ያው የሃይማኖት ቀናኢነትን እንጂ ክፋት አይደለም። ክፋት ሃይማኖት ቀናኢነት ነው። ልጆቻችን ተወሰዱ ባዕድ ነገር መጣ ብለው ነው ሰባኪዎቻቸው የሳሉባቸውን ስዕል እሱን ተመልክተው እንጂ ሰው ሲገባው ከአጋንንት እስራት ነጻ ሲወጣ ነው። ሰው ሲገባው የእግዚአብሔር መንግስት ውረስ ነው። ሰው ውረስ ተብሎ ተጠርቶ አይናደድም። ውረስ ተብሎ ልውረስ ሲባል ነው የሚናደድም። የእግዚአብሔርን መንግስት ውረስ ተብሎ እንዴት ይናደዳል? እና ክርስትና ወንጌል ኑ ውረሱ የእግዚአብሔር መንግስት ላይ ዘለዓለም የሚባል ህይወት አለ፣ ዘለዓለም የሚባል ደስታ አለ። ኑ ውረሱ ሲባል ሰው መናደድ የለበትም። ፍርድ ቤት አሁን ጠርቶ የሆነ ርስት ውረስ ቢልህ ድንጋይ ታነሳለህ? እና እንደዛ እንደማለት ነው። እና በነገራችን ላይ አሁንም ወንጌልን የምትሰሙ ወገኖች የምንሰብከው ወንጌል የምናስተምረው ነገር የሃይማኖት ብሽሽቅ አይደለም። እግዚአብሔር አባት ሆኖ መንግስቱን ሊያወርሰን ክብሩን ሊያወርሰን የዘላለምን ህይወት ሊያወርሰን የዘላለምን ደስታ ሊያወርሰን ስለፈለገ እሱን ደግሞ ንገሩ ላልሰሙ ስለተባልን ነው ኑና ውረሱ የምንላችሁ። ሰው ውረሱ ሲባል መናደድ የለበትም እና በዚህ እያመሰገናችሁ የተዘጋጀላችሁን ውርስ በክርስቶስ ኢየሱስ በማመን በክርስቶስ ኢየሱስ ማመን ማለት ልክ እግዚአብሔር የነገራችሁን የውርስ ስርዓት በኢየሱስ ክርስቶስ ስም ብላችሁ ፈርማችሁ ህጋዊ እንደማድረግ ነው። ልክ በኢየሱስ ስታምኑ ፊርማን ፈርማችሁ ህጋዊ ሰነድ እንደመያዝ ነው። እና ህጋዊ ሰነድ ካልያዛችሁ ደግሞ መግባት አትችሉም። ህጋዊ ሰነድ የመውረሻው ኢየሱስ ክርስቶስን ማመን ነው። እሱን ያዙና ውረሱ፣ ያዘጋጀላችሁን ክብር ተቀዳጁ። ጸጋ ይብዛላችሁ። እንመለስ ቤተሰብ። ሙስሊም ናቸው። ሙሉ ቤተሰብ ወደ እግዚአብሔር መንግስት መጥተዋል። እናቴ ሙስሊም ነበሩ፣ ግን ሙስሊም ነበሩ። ሙሉ እናቴም ነፃ የወጣችው እኛ ቸርች ነው እና ፋዘርም ከአስራ አራ አራት ዓመት በሽታ ነጻ የወጣው በእኔ ነው። አንተ እያገለገል እኔ እያገለገልኩ እንዲያውም በመሀል ደግሞ ታሞ ራሱ ጥበቡ ወርቅዬ ቸርች መጥቶ በጥበቡ ወርቅዬ ራሱ ራሱ ነጻ ወጥቷል። ከሀገርንት እና ፋሚሊ አሁን በጣም ቀና ነው ለእግዚአብሔር መንግስት ያለው ልብ ጥሩ ነው። ተቃዋሚ አይደለም። ጌታን ይወዳል። አገልጋዮችን ይቀበላል። እና በጣም ያው ይልቅ ጥበቡ ወርቅዬ ቸርች ነው። እሳቸው በጣም ይወዱታል ጥበቡ ወርቅዬ ኖ በሌላ እኔ አልነበርኩም። ና ድንገት ሲታመም ወደ ጥበቡ ወርቅዬ ቸርች እንዲያውም የሚገርም አጋጣሚም ተፈጥሯል። እዛ ጥበቡ ወርቅዬ የሆነች እህት ይዘሻት ይዘሽው ሂጂ ብያት፣ እንደተጸለየለት በማግስቱ ወደ ቤት ይዛው ስትሄድ ጠፋ። ማ ፋዘር ጠፋ። ልክ ከተጸለየለት በኋላ ልክ ስትወጣ ከበር ላይ መንገድ አገሩን አያውቅም፣ ከክፍለ ሀገር ነው የመጣው። ጠፋ። እኔ ደግሞ በዛን ጊዜ ወለጋ ላይ አገልግሎት ሄጄ ነበር። እንዳውም አሸናፊ ኪንግደም ያውቅ ነበርና ስንፈልግ መጨረሻ እንዳውም ተጨንቀን ምን ብለን ያን ጊዜ አፋልጉኝ ምናምን ይባል ነበርና ለምን ወደዛ አይ፣ በቃ እግዚአብሔር ስንል አንድ ጊዜ እንትን እያልኩ እየጸለይኩ ያለ ዝናብ መጠለያ በረንዳ ላይ በህልሜ፣ ዝናብ መጠለያ ሰዎች ዝናብ የሚጠለሉበት ቦታ ላይ እዛ ተኝቶ ዋለሁ በህልሜ። አይ በቃ ፋዘር በህይወት አለ ማለት ነው። ለአንድ ወር ተፈልጎ ከአንድ ወር በስተጀርባ በኋላ አገር አገሩ ሄዶ ደሴ ተገኘ ማለት ነው። ከዛ በኋላ ያው በግሩ ነው የሄደውና ቆራርጠው ባህር ዳር ጦር የሆነ ጥሩም ጊዜ አልነበረም ጊዜውና በመሀል በእግር ከአዲስ አበባ ደሴ ለምትለኝ አዎ፣ ልክ በእግር ሂዶ ልክ ባህር ዳር አዲስ አበባን ያላወቁ ሰው ደሴን አወቁት። ልክ ጠፍቶ አገሩን እየጠየቀ እየጠየቅ እንደሄደ ባህር ዳር እንደደረሰ ደብረ ብርሃን እንደደረሰ ከደብረ ብርሃን ይዘውት የመንግስት ሰዎች ይዘውት አገሩ አደረሱት ማለት ነው። እና ወንድሜ አይ ፋዘር ተገኝቷል። በዚያን ጊዜ ይህችን ክፍተት አድርገው አባቱን ወስዶ አዲስ አበባ ምናምን በሚል እንትን ፋይትም ነበር። እና በቃ አዲስ አበባ ወስዶ ሰወራቸው። ከዛ እንትን ወደ አሞት ነበር የመጣው። ከዛ በኋላ ተገኘ ማለት ነው ፋዘር። አሁን እግዚአብሔር ይመስገን ጤንነቱም በጣም ሰላም ነው። ጌታን ይወዳል። እግዚአብሔር ይመስገን። ወንጌል መልካም ነው።

ልክ ሶሻል ላይፍ ስለሆነ የፈለጉት ይሄ ማህበራዊ ላይፉን እዚህ በአፓርታማ ኮንዶሚኒየም ስትገባ አያገኙትም። ያንን ላይፍ አያገኙትም። ቡና የሚጠራ የለም። ያንን ስለማያገኙት ቀጥታ እዛው አገሬ ውሰደኝ፣ ሰፈሬ ውሰደኝ ነው የሚሉት እንጂ ብዙ እንትን አይሉም። እና ይሄም ይሄም ነው። ስለዚህ በዛ ሰዓት ደግሞ እኔም አልነበርኩም። የእኔም አለመኖር ጋር ተያይዞ ልጅቷ እንዳውም ተጨንቃ፣ አያ አትጨነቅ፣ ይገኛል ብያ አትፋዘር ፋዘር ተገኝቷል አለ። አሁንም ፋዘርም ማዘርም በህይወት አሉ። ደስ ይላል በጣም። ከዚህ ጋር እንደው ተያይዞ እንደ ይሄ ሶሻል ኢንተራክሽን ታውቃለህ በጣም ሰው በተለምዶ የሚባል አባባል አለ። ማህበራዊ እንስሳ ነው የሚባል ነገር አለ። ማለት ማህበራዊ ሴቶችን ይፈልጋል፣ ተግባቦቶችን መፍጠር ይፈልጋል። የሀሳብ ልውውጥ፣ የኢኮኖሚ ልውውጥ፣ የህይወት ልውውጦች በሰው ህይወት ውስጥ ዲዛይን እየተደረጉለት እና ቢውልቲን እንደሚባለው አይነት በቴክኖሎጂ ውስጡ የተሰራ ስሪት ነው። እግዚአብሔር እነዛን ነገሮች ኮንተንቶቹን አስቀምጦበታል። እና አሁን ወደ እስካንዲኔቪያ ሀገሮች ታውቃለህ፣ በኑሮ በዓለም ላይ ተመቺነታቸው በኑሮ ተመቺነታቸው በአንደኛ ደረጃ ላይ ነው የሚቀመጡት። ግን የሚገርመው ደግሞ በሶሳይድ ወይም ሶሳይድ ኮሚት በማድረግ ራስን በማጥፋት ደግሞ እንደዛው ነምበር ዋን ናቸው። ግን ኑሮ የዚህን ያህል በተመቸበት ቦታ ላይ እንዴት ነው ሰዎች ራሳቸውን በማጥፋትም አንደኛ የሚሆኑት ሲባል የሶሻል ኢንተራክሽን ወይም ማህበረሰባዊው ትስስሮች ጠፍቶ ኢንዲቪጁዋሊዝም እና ግለኝነት እጅግ ስለገነገነ ሰዎች 18 ዓመት ከሞላቸው ልጆች ቤት ጥለው ይወጣሉ። እስከ 18 ዓመት ድረስ ባንክ አካውንታቸው ውስጥ ተቀማጭ ይደረግላቸዋል። 18 ዓመታቸው ላይ ድግስ ደግሰው ፓርቲ አድርገው ነው የሚወጡት። ቤተሰቦች ብቻቸውን ይሆናሉ። አባት እናት እያረጁ ሲመጡ መንግስት ፋንሲ የሆነ የመጠለያ ቦታዎች አሉ፣ እዛ ሊወስዳቸው ይፈልጋል። በሁሉ ነገር የተመቻችቶ ይቀርብላቸዋል። ግን ፍቅር የሚባለውን ማህበራዊነት የሚባለውን ነገር አብሮነት የሚባለውን ነገር ስለማያገኙ እራሳቸውን ያጠፋሉ። መድኃኒት ደወዝ ይወስዳሉ። አንዳንዶች ራሳቸውን ይወረውራሉ በእንዲህ አይነት መንገድ እና አብሮነት በጣም ትልቅነት ነው ወንድሞች በህብረት ቢቀመጡም ጭምር ስለሚል እና የቀድሞ የቤተሰቦቻችን የኑሮ ዘይቤ የሚፈረድበት አይደለም በጣም ትልቅ እሴት ነው። ትልቅ ጥቅም አለው። በጣም በጣም ነው የገረመኝ ፋዘር ነገር። ኤኒዌይ እነሱ በእንደዚያ አይነት መንገድ እንግዲህ ወደ ጌታ መጡ። ወደ አንተ ጋር እመለሳለሁ። እስቲ ወደ አንቺ ደግሞ ልምጣ። ቤተሰብ እንዴት ናቸው? ቤተሰብ ሰላም ናቸው። በጌታ ናቸው ወይንስ በጌታ ናቸው? ሁሉም ሁለቱም በጌታ ናቸው፣ አባትም እናትም ደስ ታዘር የሆነ ጊዜ ባካርጎ ነበር። አሁን ግን እናዳቸው እናንተ ናቸው እናዳቸው ግን እግዚአብሔር መልካም ነው። እኛ ምን ምን ጸልይ ነበረ ትልቅ ናዳቸው ናዳቸው የሚያስደርግ ነው። ያው የሆነ ሚስቴክ ተፈጠረ እና በቃ እሱ ያ ጠንካራ ስለሆነ የጌታን ስም ላለማሰደብ ምናምን እንትና አለ። ግን አሁን እግዚአብሔር መልካም ነው ግን በጌታ ነው። በጌታ ናት ማዘር ማዘር እሷ ጠንካራ በጣም ጠንካራ ክርስቲያን ናት። ለወንጌል ዋጋ የከፈለች ናት። የእሷም ጽናት ነው እንደዛ እንትን ያለው ማለት ነው። መጀመሪያ ማን ጌታን አገኘ ከቤተሰባችሁ? እናቴና አባቴ ሁለቱም በአንድ ነው ተማሪ ያሉ ነው እንትን ያሉት ጌታን የተቀበሉት እና እኔን ልጅ እያሉ ነው ተማሪ ያሉ ነው እኔን የወለዱ እና ያኔ ነው ጌታን ያገኙት። ስለዚህ እኔ ከልጅነት የጀምሮ በጌታ ወደ ጌታ የመምጣታችሁ ጉዳይ ከእስልምና ወደ ክርስትና የመምጣታችሁን ጉዳይ እሱን ነገር እስኪ ያንሳና ነገር ያው በመጽሐፍ ቅዱስ ስትመጣ ይሄ ብዙ ወደ ቤቱ ከመጣ በኋላ እሱ አይከብድም። ልክ የእግዚአብሔር እውነት ከተረዳ በኋላ ምርጫ የሚባል ነገር አለ እና ምርጫ የመመረጥ የሚባል ነገር ሲም እንዳለ ሲገባህ ብዙ ሰጣ ገባ ውስጥ አትገባም። ነገር ግን አሁን ከሌሎቹ ይልቅ እኛ ልክ ክርስትናውን ከገባኝ በኋላ ለዓለም ሁሉ ትሰብካለ። ክርስቶስ ለሁሉ ሞቷል። ግን ደግሞ በመሃል እግዚአብሔር አብ ካልጠብራው በቀር ወደ እኔ ሊመጣ አይችልም የሚለው የእግዚአብሔር ቃል ደግሞ ይይዛል እና ሁሉ ወንጌል እንዲሰማ የእግዚአብሔር ፍቃድ እንደሆነ አምናለሁ። በዛ ውስጥ ግን ጌታን የመቀበል የምርጫ የመመረጥ ጉዳይ ደግሞ ያው አለ። ሁሉና እኔ አይ እንደዛ ነው ማምነው። እኔ በውስጥ ያለ መረዳት በውስጥ ያለ መረዳት እሱ ነው። እና ግን እኔ በዛ ውስጥ ሁኜ ማይመቸኝ ነገር አለ ለእኔ ነው። ቆይ አሁን እንደው ጋሽ ካልቪንን እንተዋቸውና የኔ ነው ብለህ ነው ወይንስ ከሳቸው ግብብነት የኔ ነው ብዬ ነው ኔ እና የእኔ ነው ይረባስ አሬም ቸገረኝ። ይጠይቋል አዎ። ስለዚህ ኦኬ ምርጫ እያለ ምርጫ እያለ ካለ እኛንም አልተመረጣችሁም ማለት ነው ውጭ ያላችሁት ብሎ የሆነ ነገር በሾርኒ እየነገረን ነው እያሉ እንዳይናገሩ ብዬ ነው። እና ጋሽ ካልቪን እጅህ ላይ ካሉ አንተና ቅድም አሁን አንተ ራሱ ፓስተር ይ ትናንት ትረን ነበርና ምንድነው አሁን ይሄ እድል ነው ይሄን እድል ውረሱ ብለህ ስትላቸው ካለማወቃቸው ያንን እድል ኢግኖር ያደርጉታል። እኛም በእግዚአብሔር መንግስት ውስጥ እንኳን ገብተን የእግዚአብሔር ልጅነት፣ እግዚአብሔር ለሰው ልጅ ያለው ጉዳይ፣ እግዚአብሔር ለእኔ የከፈለውን እስከሚገባኝ ድረስ ያንን ከእግዚአብሔር የሚቀበለውን አይነት ነገር ከእግዚአብሔር የሚቀበለውን በረከት እንደሚገባ አልቀበል ይችላለሁ፣ ክርስቲያንም ሆኜ ልክ። ግን እግዚአብሔር ክርስቶስ ለእኛ ያለውን ነገር በደንብ እንደሚገባ ስናውቀው በረከቶቹን ከእግዚአብሔር እንደሚገባ በረከቶችን የልጅነት ስልጣናችን ተጠቅመን እናልፋለን ማለት ነው። አንዳንድ ጊዜ ቅድም ብላል እና ብዙ ገንዘቦች እጅ ላይ ኑሮ አጠቃቀሙንም አታውቅ ሆነ ገንዘብ ስላለ የሚጠቅመውንና የሚጎዳውን መግዛት አችልም ማለት ነው። ስለዚህ እሱም እሱም ተያይዞ ነው። እኔ ግን ወደ ዜ የመጣሁት እዛ ውስጥ ሁኜ አውቀዋለሁ፣ ተምሬዋለሁ። ሙሉ ፋሚሊ እዚህም ስቲል ነው። አሁን ትልልቅ ቦታ ላይ ያሉ አሉ ሙስሊሞቹ ትልልቅ ቦታ ላይ ያሉ አሉ፣ አሁን በአሁኑም። እና ግን እኔ ውስጤ አይረካም ነበር። በቃ ባለው ነገር አይመቸኝም፣ እና ውስጤ ይጠማል። በቃ ጌታን የመፈለግ እውነትን የመፈለግ ነገር በውስጤ ነበረ። ከዛ ያው ጌታ ወደ እኔ መጣ፣ በጣም በብዙ አይነት መከራና ጭንቀት እሱ እኔ ልክ እውነትን እፈልጋለሁ። ነፍሴ ከውጭ ምንም አይነት ደስታ አለ፣ ግን ውስጤ ውስጥ ያለው ማንነቴ አይረጋም። በቃ እቃወመዋለሁ። ራሴን ለመሸሸግ ራሴን ለመደበቅ የምጠቀመው የትኛውም አይነት ነገር ሪል አደለም። እና ውስጤ ትክክለኛ ነው ብሎ የመከተል ነገር እኔ ጋር ጠፋ። ለምሳሌ በውስጤ እውነትን አላገኘሁበትም። በራሴ ነውና ለእኔ ነው ለእኔ ነው እውነትን አላገኘሁበትም። ከዛ ድንገት እኔ ያው መስጊድ ውስጥ ሁኜ ነው ጌታ ወደ እኔ የመጣው። እና በፊት ልክ መስጊድ እያለሁ እያለ በራእይ ክርስቶስ ወደ እኔ ተገለጠ፣ አየሁት። ከዚህ በፊት ኢየሱስ ጌታ መስጊድ ውስጥ ገብቶ ፊት ለፊት አየኸው? ፊት ለፊት አየሁት። ለምሳሌ አሁን በራእይ ክርስቶስ እንደተሰቀለ ልክ ችንካርና ምናምን አይነት ነገር እንደሆነ ከዚች መዳፉ ላይ ነጭ የጻልጭ ፉት የሚመስል ጫፍ የጻልጭ ጫፍ የሚመስል ፉት እና እግሮቹ በደመና ሙሉ ሰውነቱ በዳመና እንትን እንዳለ እንደ ተሰፋ ነጭ ሆኖ ልክ ከእጆቹ ሳየው እዛው ውስጥ ልክ አሁን በመንፈስ ቅዱስ ሰዎች ፕሬዘንስ እንደሚወድቁ ቸርች ላይ በመንፈስ ቅዱስ ኃይል ልክ እንደሚነኩ እንደዛ አይነት ነገር ወደ ውስጤ መጣ ማለት ነው ወደ ውስጤ የመጣ ውስጤ ይሄ ልቤ በቃ የልብ ምቴ የመንቀጥ ደስታ ግን በውስጡ ሰላም ያዘለ ግን ፍርሃት በቃ ከዛ በኋላ የሚገርመኝ ነገር ያው በዛ ውስጥ ዲፕ ስትገባ ብዙ ነገር አለና ግን እዚያው ይሄ እንደሆነ በዛችው ሙቭመንት አቋርጬ ወጣሁ ማለት ነው በዛች ሙመንት አቋርጬ ስወጣ ከመካከል ሰው መንቀሳቀስ ምናምን አይፈቀድ እና በዛ ሰዓት ህጉ የሚከለክል ነገር አለ። ኖ ኖ፣ ራሱ ህጉ ይከለክላል ገባኝ። ግን የነበረው ሙመንቱ ሶላት ላይ ሶላት ላይ ነው። በመስጂድ ምንም አይነት ሙመንትና እንቅስቃሴ ማድረግ አልችልም። ግን የሚገርም ከዛ ተነስቼ ስወጣ ሁሉ አያዩኝ አያዩኝ እና አያዩኝም ወጣሁ። የምንለብሰው ልብስ ነበር፣ ያንን የምንለብሰው ልብስ ነበር። ከዛ ወጣሁ፣ ልብሱን አስቀመጥኩ። በቃ ከዚህ ቀን በኋላ አሁን የተገለጠልኝ አምላክ ነው ጌታዬ የሚል ውሳኔ ወደ እኔ ውስጥ መጣ። ልክ ከዚህ ውሳኔ ማግስት ብዙ አገልጋዮች፣ ወንጌልን የሚሰብኩ ሰዎች ወደ እኔ መጎድጎድ ጀመሩ ማለት ነው፣ መምጣት ጀመሩ፣ ወንጌል ይሰብኩኛል። ከዛ ፓስተር ፎአድ የሚባሉ ነበሩ፣ አሁንም አሉ። ሙሉ ወንጌል ቸርች አገልጋይ ነው። እና ይመሰክሩልኛል። እነሱ እየመሰከሩልኝ ያሉ አሁንም የእነሱ እውነት ነው ብዬ አልቀበላቸውም፣ ግን እስቃለሁ፣ አልቃወምም። እና በዛ ውስጥ ሆኜ እያለ ሁለተኛ በዛው በተደጋጋሚ በዚያው ራይ ውስጥ ሆኜ እያለ ሁለተኛ ይሄ ፎአድ በጣም ቶማችን ቀረበኝ እና አብረን ህይወቱን አሳየኝ። የህይወት ምስክርነቱ በቃ የመጣ ኢየሱስን አይደለም ይሰብከኝ ጌታን ተቀበል አይደለም ይለኝ። ግን ፍቅሩ ላይፉን አሳየኝ። ከዛ እሱን እየተጠጋው ምናምን እያልኩ መጨረሻ ላይ ቸርቻቸው ግቢ ውስጥ ወሰደኝና ግቢውን አስጎበኘኝ። አትክልቱን፣ ቸርቻቸውን አስጎበኘኝ። በቃ ምንም አላለኝም። አሁንም ሻይ ቡና ብለን ምናምን ተለያየ። ከዛ በህልሜ እዛ ቤተክርስቲያን ውስጥ በህልሜ ቅዳሜ ለእሑድ ነው ለምማየው፣ እዛ ቤተ ክርስቲያን ውስጥ ራሴን አየሁት። ከዛ ተቀመጥኩ ተቀመጥ እንደመጣው ሳይ ፐብሊክ ማለት ነው በህዝብ ፊት ጌታን እንድቀበል የንስሓ ጥሪ አደረገልኝ። ያኔ ጌታን ተቀበልኩኝ ማለት ነው። እና ጌታን ተቀበልኩ በእነሱ ትክክለ ተማርኩኝ። የቸርቿን የሙሉ ጊዜ የሚሙሉ አገልጋይ ገልቀዩኝ፣ ረጅም ዓመት አገልግያለሁ ማለት ነው። እንደዛ ነው የመጣሁት እዚሁ ቸርቿ በዚሁ አጋጣሚ እሷ ራሱ ሙሉ ወንጌል ቸርች ለልካኝ እነ ጸጋ አብጋ አዋሳት ድንገት ካወቀው እሱ ጋር ተምር ያለው ቸርቿ እየከፈለች አስተምራኛል። ጸጋ ማለት መጽሐፍቶች የሚያትመው በቸርች ደረጃ ማለት ነው። ተልኬ እነሳቸውም ጋር ተምር ያለው ማለት ነው። በቃ ከዛ በኋላ ያው በውስጥ ያለው ጸጋ እየተገለጠ እየተገለጠ ብዙ ቸርቾች እየጋበዙኝ እንደ ኦሮሚያ ያልቆምኩበት መድረክ የለም። እንደ ኦሮሚያ ብዙ መድረኮች ላይ ቆሚያለሁ። ትልልቅ በረሃ በዚህ ወንጌል ገብቻለሁ። በጣም ደስ የሚል ምስክርነት የነገርኩህ አንተ ቀደም ወደ ጌታ በመምጣት ከቤተሰብ ከዘራችን ራሱ አይታወቅም፣ በዘር ራሱ አይታወቅም። ከዛ ፋዘር ቀጠሉ ወይንስ ማዘር ማዘር ቅርብም ስለነበረች እኔ ጋ ያላት እንትሲ ግንኙነት ለእኔ ያላት ነገር፣ ፋዘር ድንገት የሆነም ነገር ሀብን ስታደረግ ይቆጣል በኃይል ብዙ ነገሮች ማሳመን የሚፈልግ አይነት ሰው ነበር። እና በመካከል ራሱ ዳኛ የሆነች ፋዘር ጋር እንዲቆይ ትልቁን እድል የምታመቻቸው ናቴ ናት። በቤተሰብም ጋና ዝግ ያለች ናት፣ አስተዋይ ናት። አሁንም እኔን እንዲሰሙ ነው የምታበረታታው። ወንድሞች ምናምን ብዙ አሉ አሉ እሱን ስሙት ትላለች። ሁለት ወንድም አንድ እህት አለኝ። እነሱስ በጌታ ናቸው? በጌታ ናቸው። ግን እንዳለ ወርሰሃል ማለት ነው። እነሱም ወርሰውልሃል እግዚአብሔር ይመስገን። ይሄ ትልቅ ነገር ነው።